ኦኬ ለትስ በአዲስ እይታ እችን ሀገር ወደፊት ለማራመድ ሥርዓት የተጣለበት ቀን ነው። ይሄ የባለፉት ሰባት ዓመታት የለውጥ ተገዳዳሪ የነበሩ ከለውጡ እና በስርዓት ለውጥ ጥቅማችን እናጣለን የሚሉ አካላት በሀገራችን በተለያዩ ቦታዎች የፀጥታ መደፍረስ እንዲከሰት የተለያዩ ችግሮች እየፈጠሩ የነበረ ቢሆንም ለውጡ ቀጥሎ ባለፉት ሰባት ዓመታት በፖለቲካው በኢኮኖሚ እና በዲሞክራሲ በአጠቃላይ በዲፕሎማሲያችን ከፍተኛ ለውጥ ታይተዋል። ይሄ ለውጥ ፈታኝ የነበረ ቢሆንም በላው አባላችን አመራራችንና ሕዝባችን ባደረገው ትግል አገራችን ትፈተናለች በሚል በተለያዩ ጸረ ሰላም ኃይሎች የውጭና የሀገር ውስጥ አካላት ድርጅት የፈጠሩብን ጫና ከፍተኛ እንደነበረ ታውቃላችሁ። በተለይ አንጡራ ሀብታችን የሆነውን የአባይ ግድብ ተጠቅመን አገራችን ዳናለማ የሀይል እጥረታችን የውሀ ክፍተታችንና የመስኖ አለኝታ የሆነውን ይሄ ግድብ እንዳናለማ የጸጥታው ምክር ቤት በእኛ ጉዳይ ብቻ አስራ አንድ ጊዜ ተሰብስቧል። የጸጥታ ጉዳይ ባልሆነ የሀገራችን የልማት አጀንዳ በሆነ ጉዳይ ጸረ ሰላም ኃይሎች ኃይሎች ምናክል ይሰሩ እንደነበረ አብነት ይሄን ማንሳት እንችላለን። ዜጎቻችን ባደረጉት ትግልና በቆራጥ አማራጮቻችን የህዳሴው ግድብ እውን ሆነዋል። ሌሎች ቀጣይነት ያላቸውን ለውጦች በሀገራችን እየታዩ ነው ያሉት። እነዚህ ለውጦች በክልላችንም በዞናችንም የታየ ነው። በተለይ የዚህ ክልል መመስረትም የህዝብ ጥያቄ እንደነበረ ይታወሳል። ይህን መነሻ በማድረግም ክልሉ የሚሰራቸው ስራዎች ተጠናክረዋል። እንዲሁም ዞናችንን የማጠናከር ስራም ባለፉት አምስት እና ሰባት ዓመታት አብነት ያላቸው ለውጦች መጥተዋል። እንደምታስታውሱት የኢንዱስትሪ ማዕከሉ በዞናችን መመስረት አንዱ የለውጡ ፍሬ ነው። ቀጥሎ ደግሞ እንደምታስታውሱት ይሄ አካባቢ ከፍተኛ ችግር የነበረው የኃይል እጥረት ነበረ። ከተማውን ለማሳደግ በተለይ የሚወጡ ኢንዱስትሪዎችን የሚሸከም የኃይል አቅርቦት ያልነበረ በመሆኑ የለውጡ መንግስት ለዚህ ምላሽ ሰጥቶ የሰብስቴሽን ተቋቁሞ አሁን የተረጋጋ የኃይል አቅርቦት እና ለወደፊት የሚመጣን የኢንዱስትሪና የከተማ እድገት መሸከል የሚችል ኃይል ማግኘት የቻልንበት ነው። የኮሪደር ልማት ተጨማሪ የአስፋልት መንገዶች እና በፍጥነት እያለቁ ያሉ የሰፋፊ የመሰረተ ልማት የህዝብ መዝናኛዎች በዚሁ በእኛ በወራቤ የምናየው ነው። በሁሉም ከተሞች የአንድ ወረዳ የአንድ ፕሮጀክትም በዚህ አመት በፈጠነ ሁኔታ እንዲሳካ በርትተን እየሰራን ያለ ነው። እንግዲህ አንዱ ቀጥሮ ፈተና ሆኖ የሚነሳው በየቦታ የሚነሳ የሰላም ጉዳይ ነው። የሰላም ጉዳይ ሁሉም ለራሱ ሰላም ሲሆን በሀገራችን በጋራ ተሳስረን እቺ ሰፊ ሀገር ለሁላችን የምትበቃ ሆኖ የአእምሮ ጥበት ክፍተት ያለ በመሆኑ ያለብን ችግር ካለው ለበቀር የእኛ ሀገር ሀብትና አቅም ለዓለም የሚበቃ ነው። ይህን በጋራ ተቻችለን በጋራ ትርክት ለጋራ አብረን የምንሰራበት እድል ካለ ሀገራችን ትልቅ ናት። ለዚህ ጸር የሆነ ያለው በየቦታው ከውጭ ኃይሎች ጋር ሆነው የውስጥ ሰላም አደፍራሽ ኃይሎች የሚፈጥሩት ነው። ይህን መቀነስ የምንችለው አንዱ አሉታዊ የሆኑ አመለካከቶችና አስተሳሰቦችን በጋራ በመታገል ነው። ያሉንን የተሻሉ እሴቶች አብሮ የመኖር እሴቶችን እያጠናከሩ መሄድ ነው። በአሉታዊ አስተሳሰቦች በየደረጃ የመታገል ስራ ተጠናክሮ መቀጠል አለበት። በኢኮኖሚ እያመጣናቸው ያሉ ውጤቶች አበረታች ቢሆኑም አሁንም የዋጋ ንረት አለ። ይህን ማቃለል የምንችለው ህጋዊ የንግድ ስርዓት እንዲጠናከር በማድረግ የማምረት አቅማችን ከፍተኛ ስለሆነ ያለን መሬት ውሃና የሰው ኃይል አቅማችንን በተገቢው አስተሳሰብ በመስራት ምርትና ምርታማነታችንን በከፍተኛ ደረጃ እንዲሻሻል በገጠርም በከተማም ያለ የልማት ትስስር እንዲጠናከር በማድረግ ስለሆነ ይሄ መንግስትና ፓርቲያችን ቀጣይነት ባለው መልኩ አጠናክሮ ይቀጥላል። በሌላ እንደምታቁት አንዱ የቤተኛ ሌላኛው ደግሞ የበይ ተመልካች የሆነባት ሀገር ነበረች። አሁን በጋራ የምንመራት ሀገር በተለይ አጋሮች ተብለው የሀገሪቱ ሰፊ አቅም ኃይል ያላቸው የሀገሪቱን ዳር ድንበር እየጠብቁ የነበሩ አካባቢዎች እነ አፋርን፣ ሶማሌን፣ ቤንሻንጉልን፣ ጋምቤላን መስ ትችላላችሁ ትልቅ የሀገሪቱ አቅም ሆነው ግን አጋር በሚል ተገፍተው ከነበረበት ወደ ጋራ አስተሳሰብ የመጣንበት እና በሀገሪቱ ሁሉም የራሳቸው ሚና የሚጫወቱበት እድል በሰባት አመቱ ተፈጥሯል። ይሄ ባለፉት አመታት የማንጠቀመው የነበረ ሰፊ መሬት የአፋርን የሶማሌን መሬት በከፍተኛ ሁኔታ በመስኖ በማልማት ለሀገራችን ምርትና ምርታማነት የራሳቸው ድርሻ እንዲያበረኩ ተደርገዋል። እንደምታውቁት የፓርቲያችን ጽህፈት ቤት ኃላፊ የነበሩ እንደነ ሙስጠፌ ያሉ ትልልቅ ሰዎች ማግኘት የምንችልበት እድል አልነበረም። ፓርቲያችን ሁሉ አቀፍ የፖለቲካ ስርዓት የፈጠረ በመሆኑ ይህን ማግኘት ችለናል።